ለሁለት ዓመት የዘለቀው የሐማስና እስራኤል ጦርነት በአሜሪካ የሰላም እቅድ ላይ ከስምምነት በመድረስ ቆሟል። ፍልስጤማውያን ወደ ፍርስራሽ ክምርነት ወደ ተለወጠው የመኖሪያ ቀያቸው መመለስ ጀምረዋል። ፕሬዚዳንት ትራምፕ እንዳሉት ከሆነ ለሁለት ዓመት የዘለቀው ጦርነት አብቅቷል። ግን ትንታኔ አቅራቢዎች እንደሚያስረዱት በጋዛ የጥይት ድምፅ ቢቆምም የወደመውን ለመገንባት የአስርት ዓመታት ዕድሜን ሊጠይቅ ይችላል። ከጋዛ ነዋሪ ከግማሽ በላዩ በሁለቱ ዓመት ጦርነት ከመኖሪያው ቀየው ተሰዷል። ህንፃው፣ መኖሪያው፣ የአገልግሎት መስጫው፣ መንገዱ ሁሉም እንዳልነበር ሆኖ ወድሟል። በቅርብ ጊዜ በተነሳ የአየር ምስል መሠረት በጋዛ ከተማ ብቻ 41 ሺህ ገደማ የመኖሪያ ቤት ብሎኮች ወድመዋል። ይሄ ማለት ከ8 ሚሊዮን ኩቢክ ሜትር በላይ ፍርስራሽ ተከምሯል ማለት ነው ከወራት በፊት በዓለም ባንክ በአውሮፓ ህብረትና በተባበሩት መንግስታት በጋራ የቀረበው የጋዛና ዌስት ባንክ የጉዳት ደረጃን የያዘው ሪፖርት የጉዳት መጠኑን 53 ቢሊዮን ዶላር አድርሶታል። በመጀመሪያው ሶስት ዓመት ብቻም ለመልሶ ግንባታ ቢያንስ 20 ቢሊዮን ዶላር ያስፈልጋል ይላል። ባለፈው አርብ በጋዛ የሚዲያ ተቋም በኩል የወጣ ሌላ መረጃ ደግሞ ጋዛን መልሶ ለመገንባት ከ70 ቢሊዮን ዶላር በላይ እንደሚያስፈልግ ይጠቅሳል። ማማውን በሳይሶ በተባበሩት መንግስታት የጋዛ መልሶ ግንባታ ስራን በአማካሪነት ይመራሉ። እሳቸው የቅድሚያ ቅድሚያ የሚሰጠው ለነዋሪው መጠለያ መስጠት ከዛም መሠረታዊ አገልግሎትን ማስጀመር በተለይ የመጠጥ ውሃን፣ ከዛ ምግብ ማቅረብ፣ ህክምና እያልን ተማሪዎች ወደ ትምህርታቸው እንዲመለሱ ማድረግ ተከታዩ ስራ ይሆናል ይላሉ። በጋዛ ከምንም በላይ በመኖሪያ ቤቶች ላይ የደረሰው ውድመት ከፍተኛ መሆኑ ይነገራል። ዘጠና ሁለት በመቶ የመኖሪያ ህንፃዎች ወደ ፍርስራሽ ክምርነት መቀየራቸውን የተባበሩት መንግስታት መረጃ ያስረዳል። ይህ በገንዘብ ከ158 ቢሊዮን ዶላር በላይ እንደሆነ ይገመታል። ጦርነቱ በስምምነት መቋጫ የማግኘቱ ሐሳብ ጎልቶ በሚሰማበት በዚህ ጊዜ ጋዛ በማንና እንዴት ትገነባለች የሚለውም አብረው እየተነሳ ያለ ሌላ ጥያቄ ሆኗል። እንደ ተባበሩት መንግስታት ቃል አቀባዩ ስቴፋኒ ደጀሪክ ማብራሪያ ከሆነ በጋዛ የወደመው የመኖሪያ ቤት ከሚጠቀሰውም በላይ ቁጥሩ ከፍተኛ ነው ይላሉ። ከ81 ሺህ በላይ የመኖሪያ ቤት ብሎኮች ወደ ፍርስራሽነት መቀየራቸውን ይጠቅሳሉ። ዮሴፍ ዳውድ በዌስት ባንክ ቢርዛይት ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር ናቸው። እሳቸው አሁን ያለው ትኩረት እርዳታን ማቅረብ፣ ለህክምና ተቋሞችም መድኃኒት ማድረስ ላይ ነው ይላሉ። ከዛም መሠረታዊ ፍላጎትን ማሟላት ይከተላል። ግን ከዚህ ጎን ለጎን የወደመውም መገንባትስ የሚለው ጥያቄም አብሮ መነሳት እንዳለበት ያነሳሉ። እንደሳቸው ማብራሪያ የተጠቀሰው ገንዘብ ቢገኝ እንኳን ከውድመቱ ጋር የሚጣጣም እንዳልሆነና ያንን መልሶ መገንባት የሚችል እንዳልሆነ ይጠቅሳሉ። ሀምሳ ቢሊዮን ዶላር የሚበቃ አይመስለኝም። አንድ ነጥብ ዘጠኝ ሚሊየን ህዝብ ብንል እያንዳንዱ ቤተሰብ በአማካይ ከአምስት እስከ ስድስት ቤተሰብ ይኖረዋል። ለእነሱ ወደ 350 ሺህ ቤቶች ያስፈልጋል። በአሁኑ ዋጋ ለቤት መገንቢያ ብቻ 55 ቢሊዮን ዶላር ያስፈልጋል። እዛ ላይ መንገድ መብራት፣ ትምህርት ቤት፣ ሆስፒታል፣ ዩኒቨርሲቲ ሁሉ ሲጨመር የተገመተው ገንዘብ በብዙ እጥፍ ይበልጥ ይሆናል። ይሄ ገንዘብ የሚከፍለው ማን ነው? እንደ እኔ እስራኤል ነች። ኃላፊነቱን መውሰድ ስላለባት ወይም አሜሪካ መሆን አለባት። እንደተባበሩት መንግስታት መረጃ እስራኤል ወደ ጋዛ የሚገባ የሚወጣውን መቆጣጠሯ ቀርቶ ሁሉም ነገር ክፍት ካልሆነ በስተቀር አሁን ባለው የቁጥጥር ደረጃ በጋዛ የፈራረሰውን ብቻ ለማንሳት 14 ዓመት ይፈልጋል ቤቶችን መገንባት ደግሞ 80 ዓመት ሊወስድ ይችላል። ለዚህ መፍትሄው ለ24 ሰዓት ሁሉም ነገር በነጻነት እንዲገባና እንዲወጣ በመፍቀድ የወደመውን ለመገንባት መፍጠን ነው ይላሉ ትንታኔ አቅራቢዎች። በትራምፕ የእስራኤል ሐማስ ባለ 20 ነጥብ የሰላም ሐሳብ ሁለተኛው ነጥብ ጋዛን ለነዋሪዎቿ ጥቅም ሲባል መልሶ የመገንባት አስፈላጊነትን ያብራራል። አስረኛው ነጥብ ደግሞ የትራምፕን በጋዛ የኢኮኖሚ ልማት ስራን ጋዛን መልሶ ባማረ መልኩ የመገንባት ውጥንን ይዘረዝራል። በስምምነቱ መሰረት የሚሰራው ስራ 3 የተለያዩ ምዕራፎች እንደሚኖሩትም ባለሙያዎቹ ያስረዳሉ። አሁን ያለበት የመጀመሪያው ምዕራፍ አስቸኳይ ተኩስ አቁም፣ የታጋቾች ልውውጥ፣ የሰብአዊ ድጋፍ ስራን የሚይዝ ነው ይላሉ። ከዚህ በኋላ የሚቀጥለው ሁለተኛው ምዕራፍ ስራ ደግሞ የሐማስን መሳሪያዎች፣ ምሽግ፣ ሌሎችም አሉት ተብሎ የተዘረዘሩ አቅሞቹ ማዳከም፣ ትጥቅ ማስፈታትና መልሶ ስጋት ወደማይሆንበት ደረጃ ማሸጋገር ቀጣዩ ሁለተኛው ምዕራፍ እንደሚሆን በስምምነቱ ላይ ተዘርዝሯል። ጊዜያዊ ዓለም አቀፍ አረጋጊ ኃይልን ማሰማራትም በሁለተኛው ምዕራፍ የሚሰራ ስራ መሆኑም ተነግሯል። በጋዛ የሽግግር አስተዳደርም መመስረት እንዲሁም ጋዛን መልሶ የመገንባት ስራው ደግሞ በሦስተኛው ምዕራፍ የሚሰራ መሆኑንም ሰነዱ ያብራራል። የሰላም ስምምነቱን ተከትሎ ወደ ጋዛ ከስደት የተመለሱት እናት ያዩትን ለማመት ተቸግረዋል። በፍርስራሽ ክምር ውስጥ ቆሞ ይጠይቃሉ። ቤታችንን መልሰው ለመገንባት ስንት ዓመት ይፈጅባቸዋል? ይላሉ። መልሰው ሌላ ጥያቄም ያነሳሉ። ግን ለምን ሁሉም እስኪወድም ጠብቀው እርቅ ያስፈልጋል አሉን ሲሉ ሌላ ጥያቄን ይሰነዝራሉ። ሁሉም እስኪወድም ዝም ብለው ቆዩ። ሁሉም ከወደመ በኋላ እርቅ ብለው መጡ። ቀድመው ይህንን ማድረግ ይችሉ ነበር። ከዚህ ሁሉ ጥፋትና ውድመት በፊት ሊታደጉን ይችሉ ነበር። አሁን በጋዛ ምን ተርፏል? የሞቱ ሰዎች ብቻ ሌላ ምንም አልቀረም። እኛ ሞተናል፣ ስጋ የሌለው ነፍስ ነው ያለን እኛ ሞተናል። ፍልስጤማውያን ስለ ነገ ምንም ዋስትና ባይኖራቸውም፣ ስለሚሆነው ምንም ባያውቁም በሰልፍ እንደወጡ በሰልፍ ወደ ጋዛ መመለስም መርጠዋል። የተባበሩት መንግስታት፣ በጋዛ ካሉ የንግድ ሕንፃዎች 88 በመቶዎቹ ተጎድተዋል ወይም ወድመዋል ይላል። 92 በመቶ የመኖሪያ ሕንፃዎችም የፍርስራሽ ክምር መሆናቸውን ያስረዳል። 89 በመቶ የጋዛ የውሃና ፍሳሽ መሠረተ ልማት በሙሉ ወድሟል። በዓለም የጤና ድርጅት መረጃ መሠረት በጤና ተቋማት ላይ በጋዛ የደረሰው ውድመትን ለመመለስ ቢያንስ 7 ቢሊዮን ዶላር ያስፈልጋል ይላል። የታሰበው 50 ቢሊዮን ዶላር ተገኝቶ እንኳን ስራው በፍጥነት ቢጀመር እንደተባበሩት መንግስታት ድርጅት ጋዛን መልሶ ህይወት ያለባት ከተማ እንድትሆን ለማድረግ ቢያንስ 15 ዓመት ይጠይቃል። አልጀዚራ፣ ሲቢኤስ፣ ፈርስት ፖስት፣ ደ ጋርዲያን እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።